ጌታችን ነው ትዝታችን ነው። ዛሬ ምን አለ የሚለውን አብረልና እኔ ራሴ እንዴት ጓጉቻለሁ መሰላችሁ። ብዙ ነገር አለ ተብሏል። የት ያለ ነው? እዚሁ ወደ ሳሊተ ምህረት የሚወስደው መንገድ ነው። ከዚህ ከጃክሮስ ወደ ሳሊተ ምህረት መሀል ላይ ምን አለ ዛሬ በትዝታችን ይኸው፣ አብረን እናያለን። አህለን አለን፣ አህለን አለን። ሰላም ብለናል፣ ሰላም ብለናል፣ ሰላም ብለናል። እንኳን ወደ ገዳመ ሲታውያን ማርያም ጽዮን ካቶሊክ ትምህርት ቤት እና እንኳን በሰላም ቆያችሁ፣ እንኳን በሰላም ቆያችሁ። አረ ቢሲ እንኳን ደ ደ ደ ብዙ ጊዜ አበባ ሸላም ይሳማል። ነይ ሲሳማ። እንኳን ደህና ቆየሽ። ሰላም ነሽ? እንደምን አለሽ? ጤና ይስጥልኝ። እንኳን ደህና ቆየህን። ደ ቤተሰብ ቤተሰብ ቤተሰብ ቤተሰብ ጤና ያስጥልን ቤተሰብ። ሌላዋ ቤተሰብ እንኳን ደህና ቆየሽን ሰላም ነሽ እንደምን አላችሁ? በጣም ነው የማመሰግነው። እዚያው እንገናኛለን። እሺ መልካም እንተዋወቃቸው ተማሪዎች ናቸው። ከ19 ሰባ አምስት እስከ ። ዘጠና ዘጠና ሁለት ድረስ ያሉ ተማሪዎች ናቸው። ግትእኔ የትምህርት ሚቱ ምክትል ርዕሰ መምህር ነው ነ ይልቀበል። እዚህ የመጣሁት ተማሪ ሜሮን፣ ተማሪ መንገሻ በጣም ነው የማመሰግነው። ያው አንጋፋ አንጋፋ የሚታወቁ ፊቶችም አሉ። ፌመስ ትምህርት ቤት ነው ማለት ነው። ዛሬ በልዩ ነው ልጆቻችንን የምንቀበለው ትምህርት ቤት። ሁልጊዜ በዚህ ስነ ስርዓት ልዩ ነው በጣም።

አባ ዮሴፍ ይባላሉ። ትምህርት ቤቱን የሚያስተዳድሩት ምክትላቸው አባ መኮንን ይባላሉ። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠቃ። አባ ዮሴፍ ፍቅረ ማርያም ይባላል ነው። የሲታውያን መኖክሴ ነኝ። እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። በጣም ደስ ብሎናል ስለመጣን። ስለ ትምህርት ቤቱ አመሰራረት የተወሰነ ታሪክ ያጫወተን ነው እስኪ። የሲታውያን ትምህርት ቤት በተለያዩ ቦታዎች አሉን። አዲስ አበባ ከመግባታችን በፊት በሰሜን ሸዋ መንዲዳ የሚባል አካባቢ መነኮሳን ነበሩ ከኤርትራ የመጡ መነኮሳን እዛ ይኖሩ ነበረ እና ለአንዳንድ ስራ ምክንያቶች ወደ አዲስ አበባ መምጣት ስለነበረባቸው እዚህ ማረፊያ አልነበራቸውም። ስለዚህ እዚህ ማረፊያ ፈልገው አቡነ አስራተ ማርያም ሊቀ ጳጳስ ነበሩ፣ ያኔ እዚህ አዲስ አበባ ነበር የሚኖሩትና ይህንን ቦታ ይይዙና ለመነኮሳን ለመነኮሳን ማረፊያ እንዲሆናቸው ያመቻቹላቸዋል፣ በ1967 ዓ.ም ማለት ነው። እዛም በኋላ እሳቸው ይህንን ቦታ ሲሰጧቸው በወቅቱ የነበሩት የመንዲድ አለቃ አቡነ አባ ሉቃስ የሚባሉት እሳቸው ሶስት መነኮሳንን ወደዚህ ልኩና እዚህ እንዲኖሩ ያደርጓቸዋል። ስለዚህ በ1968 እዚህ ሲኖሩ ትምህርት ቤት አካባቢው ከከተማ ወጣ ያለ ስለነበረ በወቅቱ ይህንን ትምህርት ቤት በጋራዥ ውስጥ ይጀምሩታል። በ30 ተማሪ ያደርገው ነው የጀመሩት። ስለዚህ አካባቢው ተማሪዎች እዛ መማር ይጀምራሉ። እነኛ 30 ተማሪዎችን ይዘው ትምህርቱን ይጀምራሉ። እንግዲህ ትልቁ ዓላማችን እኛ ደግሞ የሲታውያን ገዳም ትልቁ ዓላማው በስነ ምግባር እና አቅመ ደካማ የሆኑትን ተማሪዎችን በመርዳት ነበረ ትምህርት የምናስተምረው። በየሄድንበት ሁሉ ትምህርት ቤቶች አሉ፣ ታዋቂ ትምህርት ቤቶች ናቸው። በየሄድንበት ያሉት ማንኛውም የካቶሊክ ትምህርት ቤቶች ያላቸውን ዓላማ ነው ይዘን የምናስተምረው፣ በእውቀት በስነ ምግባር አቅመ ደካማ የሆኑትን በመርዳት እናስተምራለን ስለዚህ፣ በዛ ያደጉ ናቸው። አሁን የምታያቸው ዛሬም የመጡትም እንደዛ ተምረውና ስነ ምግባር አግኝቶበት ስላለፉ ነው፣ ትዝታቸውን እዚህ ለመግለጥ የመጡት። ለሁሉም ጊዜውን ይጠብቅለታል፣ በማለት ሰለሞን ቀድሞ ተናግሮታል። ዶሴ ተዘርግቷል። ትክክል። ፎቶ ይናገራል ነው እችን አባባል ይታወቃል። ይሄ ከ19 88 እስከ 2000 ድረስ ያሉ የሁሉም ስምንተኛ ክፍል የጨረሱ ተማሪዎቻችን ናቸው። ያን መጽሔት ባልተስፋፋበት ጊዜ በአባ ተስፋ ጊዜ ነው የተጀመረው። ይሄን አድርገው አድርገውልናል ነበር። ነፍሱን ይማረውና መምህር አቡሽ ይባላል። ጽሁፉ በጣም ቆንጆ ነው። አብዛኛው ግን 25 ፐርሰንቱ ውጭ ነው ያለው። ከዚህ ጋር ስንመጣ ደግሞ የሃይስኩል ተማሪዎች ዳዮችን ሲያከብሩ እኛ ጋር ዳይ የሚፈቀደው ወርከርስ ዳይ፣ ካልቸር ዳይ እና ደግሞ ቻሪቲ። መምህራኖች ሙሉ ኢትዮጵያን አይተዋል። በፊት በየሀገሩ መምህሩ ከቀድሞ መምህራን ጀምሮ በማግስቱ ወደ ጉዞ ነው የምትሄደው። ቀን ይናፍቃል። እነዚህ ደግሞ አንጋፋ ድሮ ጥበቃዎቻችን ናቸው። ይሄ አሁንም አለ በሪሁን አያሌው አባባ ነው የሚባሉት እነዚህ። ይሄ አያሌው ነፍሱን ይማረው ሞቷል። እነዚህ ደግሞ የስፖርት እንቅስቃሴያችን ነው። ስፖርት እንቅስቃሴና አንዳንድ የፈጠራ ስራ ባይዜ በክፍለ ከተማው ለአራት ዓመት በቦሌ ክፍለ ከተማ በሳይንስና ፈጠራ ስራ አራት ዓመቱ ዋንጫ የበላ ነው። እኛ ሳሚረታ ቦክሰኛው የእኛ ተማሪ ነበር። እዚህ ጋር መጥቶ እንደመጣ ውድድሩን ከማድረጉ በፊት እዚህ ነው ሳሚረታ ይተላለፍ ነበር። ሳሚ የእኛ ተማሪ ነው። ኢንተርናልቦክስ ነው። ሌላው እዚህ ጋር የመምህራን የገና በዓል ዝግጅት ላይ የሚነሱ ፎቶዎች ናቸው። አሁን እዚህ ጋር የደረጃ ተማሪዎች ናቸው። የደረጃ ተማሪዎች ከመምህራኖቻቸውና ከንትን ጋር ፎቶ ይነሳሉ። ከሴክሽን አንደኛ የወጣ ተማሪ ነፃ ነው የምናስተምረው ስለዚህ አንደኛ ክፍል አንደኛ የወጣ ተማሪ እስከ አስር ዓመት ነው። አይደለም አንደኛ ክፍል ካልወጣ ይከፍላል። አንደኛ አንደኛ እየወጣ ከሄደ ግን ሁሌ ነፃ ነው። አሃ ስኮላርሺፕ ይሰጠዋል ትምህርት ቤቱ ማለት ነው። አንደኛ አንደኛ መውጣት አለበት። ይሄ ደግሞ የቀድሞ ተማሪዎቻችን ሲመጡ ሊጠይቁን ይመጣሉ። ፎቶ ይዘጋጃል። እንዴ እሺ። አሁን ቃል ኪዳን የዛሬ አስር ዓመት ስትመጣ ቃል ኪዳን አሁን ተማሪዎች ተወካይ ቅድም ያገኘህ እቺ የዛሬ አስር ዓመት ነው። አሃ እነዚህ እነዚህ መምህራኖች ናቸው። ፎቶዎች በእንደዚህ ተሰድረው ተቀምጠዋል ማለት ነው። አርባኛ ምስት ስናከብር ይሄ መጽሄት ነበረ። ያው ካርዲናል ነበሩ የቀድሞ የገዳሙ አስተዳደር የዛን ሰዓት የነበሩ በና የትምህርት ቤቱ አስተዳደሮች ናቸው። እኛንን እርሰ መምህራኖች። እነዚህ በትምህርት ቤቱ የሚዘጋጁ መጽሄቶች ናቸው። አስራ ሁለተኛ ክፍል ሲደርሱ መጽሄት ነው ለታሪክ። ለመጀመሪያ ጊዜ አስራ ሁለተኛ ክፍል ያስፈተናቸው 2018 እነዚህ ተማሪዎች ናቸው ተመርቀው ስራ ይዘው በስምንተኛ ወር በስምንት ሰዓት በምናምን የሚል በ2018 ላይ አምሳኛ ዓመታችን ስናከብር እንገናኛለን እነዚህ ልጆች ተባብለናል። እነዚህ ሰነዶች ናቸው ያሉት ማለት ነው። ስለዚህ ገዳመ ሲታውያን በጣም ወደነዋል። ጥሩ ነው በጣም። ስለዚህ አምሳኛ ዓመቱ በሚቀጥረው ዓመት ተጋብዛችኋል። እንዳት አደራ ለሁሉም ጊዜውን ይጠብቅለታል በማለት እርስዎ ልታወቅ በቅድሚያ ነው። መንግስቱ መኮንን እባላለሁ የሁለተኛ ደረጃ ርዕሰ መምህር ነኝ። እሺ፣ አቶ ከፍ ያለው የማነው እባላለሁ። እኔ የአንደኛ ደረጃ ርዕሰ መምህር ነኝ። ከታችን እንጀምር ብዬ ነው። ትምህርት ቤቱ ትዝታው ምን ይመስላል? እና እንግዲህ በዚህ ትምህርት ቤት ቆይታዬ በጣም ደስተኛ ነኝ። ምክንያቱም ልጆቹ ስነ ምግባር ስለሚማሩ ያልናቸውን ይሰማሉ። ስን መግባር ያለው ተማሪ ደግሞ በትምህርት እንደዚሁ ጎበዝ ይሆናል። በአጠቃላይ ደስተኛ ነኝ በዚህ ትምህርት ቤት በመምህሮኝ በማገልገል ማለት ስኩል በ202 ዓ ምት ነው የተጀመረው። ለበርካታ ጊዜያቶች ወላጅ ኮሚቴ ሃይስኩልን እንዲከፈትላቸው በርካታ ጥረቶች አድጓል። እንግዲህ በእግዚአብሔር ፈቃድ በ21 ዓም ምት ህንፃው ካለቀ በኋላ በ22 ዓ ምት ከስምንተኛ ክፍል ወደ ዘጠነኛ ክፍል የተዘዋወሩትን ተማሪዎች ሁለተኛ ደረጃ ተከመረ። ምን ገጠመኛል? በተለይ የማይረሱት ማነው? ስምንት መነኮሳት ዳይሬክተሮች ነበሩ። እኔ አሁን ዘጠነኛ ርዕሰ መምህር ነኝ። አባ ኃብተ ጊዮርጊስ የሚባሉት እዚህ ላይ በአጋጣሚ የለም ፎቷቸው። የመሰረቱት በ1968 እኚህ አባ አጎስጢኖስ ይባላሉ። እኚህ አባ ነጽራፍ፣ እኚህ አባ ኪዳኔ፣ በሳቸውን የተቀጠርኩት ነ። እኚህ አባ ብርሃነ መስቀል ከዛ ቀጥሎ አባ አሮን አባ አሮን፣ አባ ተስፋዬ ይባላሉ። አባ ያቆብ፣ እኚህ ደግሞ አባ አባ ተሻለ አባ ተሻለ የሚባሉት ያሽመንግስቱ እርሳቸው ነው ናቸው። የኔ ይሄ ነው። የአንደኛ ደረጃው አዎ ስለዚህ በአጠቃላይ ወደ 36 ዓመት በዚህ ትምህርት ቤት አገልግያለው ማለት ነው። ማረሳው ተማሪ ተማሪ ብሩክ አሸናፊ ይባላል። እሱ ከዚህ ትምህርት ቤት ዛሬ የዚህ የቴክኖሎጂ እንትን ሳይንቲስት ነው፣ ካመጠቁ ተማሪዎች መካከል አንዱ ተማሪያችን ነው። ተማሪ ነው፣ የቀድሞ ተማሪ ነው። ሚዲያ ላይ ይወጣና ድምጹ ቤት ላይ የድምጽ ይወጣል። እሺ የአውራ ዶሮ ድምጽ ያወጣል። የበግ ያወጣል የሽማግሌ ሰው ያወጣል። ዮናስ ይባላል ተማሪ በቃ ደስተኛ ይሆናል። ዮናስ እዚህ ናቸው መሰለኝ የጠበቁ ነው ተነስልን ቁጭ በሉ። የሆነ እንግዲህ የሚኒ ሚዲያ ውስጥ ነበረ ወይም ደግሞ አዝናኝ ከሚባሉ አመሰግናለሁ። በመጀመሪያ እውነት ለመናገር በጣም በጣም እድለኛ ነኝ። ይህንም ፕሮግራም ካዘጋጃችሁት ሰዎች ጀምሮ እውነት እዚህ ግቢ ያሳለፍናቸው ጊዜያቶች እንዲህ በቀላሉ ምንረሳቸው አይደሉም። እውነት ለመናገር በጣም ማከብራቸው መምህራኖች የፊት ቆም፣ ይህን በመናገሬ ኩራት ይሰማኛል። አመሰግናቸዋለሁ። በመጀመሪያ ደረጃ ዋና ነበርኩ። ደስ ይለኛል፣ ሚኒ ሚዲያ ላይ ቀርባለሁ፣ ብዙ ነገሮችን አቀርባለሁ። አሁን ላለሁበት የአርት ህይወቴ ትልቅ መሰረት ነው የሆነኝ እና

እኔ በጊዜው አማርኛ አስተማሪ ነበር። የእኔ ፔሬድ ከሆነ ድምጽ የለም። እያንዳንዳቸውን ዛሬ ማንንም አላቅም ከስም አሁን ከትግስት፣ ከኤልሳ፣ ከዮናስ፣ ከገዛኸኝ ስሙን አላቀውም። እኔ ግን ኃይለኛ ረባሽ ነበር። ሱራፌን ቤዛ በጣም ረባሾች እንደነበሩ እድሜ ሁሉን ነገር በምድር ያለ ሁሉ ለእናንተ ይስጥ እግዚአብሔር ጌታ። አመሰግናለሁ። አቶ ከፍ ያለው የማነህ ይባላል። እዮብ ደምሰው ይባላል። ጋሻ አርጋው ሁታ በነበረ ወርዳሃና ይኸኛው ደግሞ ሽመልስ ዋቄ ይባላል። እኚህ አቶ መንግስቱ ይባላሉ። ሽፈራ ወርቁ ይባላል። ወይዘሮ ታሪክ ትባላለች። ነብዩ ዘሪሁን እባላለሁ የገዳመ ሲታውያን ከሞንቶ ከሞንቶሶሪ ጀምሮ እስከ ስምንተኛ ክፍል የተማርኩ ነኝ ጓደኞቼ ናቸው አብረውኝ የተማሩ ባቾች ናቸው ስርዓት ላይ ዲሲፕሊን ላይ ለሰራችሁልን ነገር ትልቅ ምስጋና አለኝ የፋሲካ መዝሙር እንዘምርላቸዋለን ማለት ነው ተነስቷል አንድ ሁለት ሶስት ተነስቷል ተነስቷል የመቃብር ደጃፍ ተከፍቷ ድንጋዩም ከሩቁ ተንከባሏ ከፈኑ ብቻ ነው አስክሬኑ የታነትም ኢየሱስ ተነስቷ። በሚገርም እጅ ጽሑፍ እጅ ጽሑፍ ይሻሻል ብላ ምጽፍ መምህር በፀባይ አንደኛ ይወጣ ተብሎ ከክላስ ውስጥ ይሸልማል። ሁሉ ጊዜ ከሽልማቶች ውስጥ መካከል እንግዲህ እነዚህ ናቸው። ከገዳመ ሲታውያን የምናገኛቸው ሽልማቶች መጽሐፍ ቅዱሶች እንሸልማለን። ለሁሉም ጊዜውን ይጠብቅለታል። ሃምሳኛ ዓመቱን በታላቅ ሁኔታ ልናከብር ዝግጅታችንን ጀምረናል። የመጀመሪያ በዓላችንን በመያዝ 23 በእግር ኳስ ነው የምንጀምረው። በጥር 16 2018 ላይ ደግሞ መዝጊያውና ሃምሳኛ ዓመቱን በታላቅ ለማክበር የገዳመ ሲታውያን ማርያም ጽዮን ተማሪ ትምህርት ቤት ተማሪዎች የነበራችሁት እንትገኙ በተለያየ መልኩም ከዚህ በኋላ የምናሳውቃለን። አመሰግናለሁ። ደመኒውን ቃል ደዘበ ያደረግነው ሁሉ

ጫወታ በደስታ ባዘን ባለፉት ዓመታት ስንቱን አሳለፍን ስንት ደስታየ ስንታየን መከራ ሲፈራረቁብን በተራ በተራ ሽርሳ ገና እዚሁ ሳለ የገባህውኝ ቃር እታፈርሳለ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሯል። አበበ ደስታ እባላለሁኝ። በዚህ በትምህርት ቤቱ የነበረኝ በዘጠናዎቹ አካባቢ የወላጅ ኮሚቴ ነበርሁኝ። በዚህ አካባቢ ትምህርት ቤት የሚባል ነገር የለም ነበረ እና ያ ትምህርት ቤት ባለመኖሩ ይህን ትምህርት ቤት እንዲያድግ የነበሩ ሰ መምህራኖችም ሆኑ ደግሞ አስተማሪዎች ከፍተኛ ጥረት ያደርጉ ነበረ። የወላጅ ኮሚቴም ደግሞ የነሱን አሪያ ተከትሎ እንዲያድግና ጥሩ ደረጃ ተማሪዎች እንዲደርሱ ጥረት እያደረግን ነበረ በሚቀጥለው አመት የገዳመ ሲታዊ ማርያም ጽዮን ትምህርት ቤት ሃምሳኛ አመቱን ስለሚያከብር እንግዲህ እናንተም በዚሁ ተገኝታችኋል ተማሪዎችም ደግሞ ተገኝተው ደግሞ ሞቅ ያለ በዓል እንድናከብር ፈጣሪን እንትላለሁ። አመሰግናለሁ። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ገዳመ ሲታውያን ትዝታችን ቀጥሏል። አው ቀጥሏል። እንግዲህ ይሄ ደግሞ የመጀመሪያ ባች ሁለተኛና ሶስተኛ ባቾች፣ እንደዚሁም ደግሞ በወቅቱ የነበሩ መምራኖቻችን ናቸው አብረን የምንገኘው። እኔ እንግዲህ ሶስተኛ ባች የሚሽን የገዳምስታውያን ተማሪ ነኝ። መንገሻ ሰማ ስዩም እባላለሁኝ። እንግዲህ ከአንድ እስከ ስምንተኛ ክፍል ድረስ በገዳመ ሲታውያን በዚህ ትምህርት ቤት ነው የተማርነው። እንግዲህ ፋንቱ ትባላለች የምግብ እናታችን ነበረች፣ ማለት ስለዚህ ማያስታውሳት በላይነች ትባላለች፣ እሷ የመጀመሪያው ባጅ። ጋሻ አርጋው መምህራችን የነበረ በጣም የምንወደው የምናከብረው መምህራችን ነበረ። ማሜ ደሞ የኛ ባች ነች፣ ሶስተኛ ባች። ቅድስቴም እንደዚሁ ታሪክ ደግሞ የኛ መምህር የነበረች ብርሃኑ ደግሞ አብረን የተማርን ሶስተኛ ባች ነው። መምህር ሆኖ ለረዥም ጊዜ አገልግሏል። በተማረበት ትምህርት ቤት ውስጥ በነበሩ እሱም መምህራችን የነበረ ነው። ሽፈራውም እንደዚሁ ከኛ ጋር አብሮ መምህራችን የነበረ በ1970 77 ዓመተ ምህረት ገደማ እዚህ ነበርኩኝ እኔ ከመጣሁ በኋላ እኔ እስከምመጣም ድረስ ይሄ ሚሽን መጀመሪያ የነበረው ቤተክርስቲያኑ ነው። ከዛ በኋላ እንደተቋቋመ ይሄ ትምህርት ቤት እንደተቋቋመ ነግረውኛል። አካባቢ ሳየው እኔ በመጣሁበት ጊዜ በዚህ አካባቢ የሚኖር የሚኖር ሰው የመጣው በአብዛኛው አንደኛ ይሄ ትምህርት ቤት ስለነበረ ነው። ባለ ውለታ ነው ለሁሉም። ጊዜውን ይጠብቅለታል በማለት ሰላም ታሪክ ተገኝ እባላለሁ። ለዚህ ትምህርት ቤት አንጋፋ መምህርም ሰራተኛም ነኝ። እግዚአብሔር የተመሰገነ ይሁን። ከ1972 ጀምሮ ይኸው እስካሁን ድረስ አለውኝ። አራት ልጆች አሉኝ። አራቱም ልጆቼ እዚህ ተምረው ነው ዛሬ ለቁም ነገር የበቁልኝ። ይሄ ቤቴ ነው። ይኸው አሁን ጡረታ ለወጣ ነው፣ ጡረታዊም እዚህ ቤት ነው። ለሁሉም ጊዜ ይለታል በማለት ሰለሞን ቀድሞ ተናግሮታል። እና እንግዲህ ከዚህ ትምህርት ቤት ከሚሽን ትምህርት ቤት በጣም ብዙ በባለስልጣን ደረጃም የታወቋል። ለምሳሌ ሳምሶን ወንድሞ በመንገድ ትራንስፖርት ውስጥ የሕዝብ ግንኙነት ፒ አር የነበረ ነው። አሁንም በዛው ስራ ላይ ይገኛል። ተሾመ ያሬድ፣ ጸጌ፣ ሄኖክ አለማየሁ ምነው ብዙ መጽሐፍ የጻፉ በተለያየ ዓለም ላይ ሆነው አሁን ከነሱ ጋር እኛ ሶስተኛ ባች ነን። ሚካኤል በላይ ነህ የእኛ የሚሽን ተማሪ ከነ በላይ ጋር አብሮ የተማረ የጨረሰ ነው። ማሜ ሞገስ ዳምጠው ይባላል የዚህ ትምህርት ቤት እስከ 1977 ተማሪ ነኝ። ትንሹ ዜሮ ትልቁ ዜሮ እየተባልን ነው የጀመርነው። ይሄ ኬጅ ዋን ኬጅ ቱ ኬጅ ስሪ አሁን ነው የመጣው። አባ አጉስጢኖስ የሚባሉ አስተማሪ ነበሩን። እሳቸው ምንድን ነው የሚሉን? ማጋለጣለ ቤቴ ውስጥ ሆኜ እኔ ስኳር እወዳለሁ፣ ስኳር ሰርቃለሁ። የእውነቴን ነው ምድር እና ቤታችሁ ውስጥ ሆናችሁ የሰራችሁትን እግዚአብሔር መጥቶ ለእኛ ይነግረናል፣ ይሉናል እና እውነትም እኔ ስኳር የሰረኩ ቀን አባ ዛሬ ቤቴ ስኳር ሰርቄያለሁ ብዬ ነግራቸዋለሁ። ከዛ በኋላ ያቺ አለንጋ አይደለም እና እዝች ጋ ገብተው የሚቆነጥጡን ቁጥጫ ያለች እና እንደዛ ነበር የምንቆነጠጠው። ደስ የሚለኝ ከዚህ ትምህርት ቤት ልጆችቼ በእኔ ተቀርጾ ፈርሀ እግዚአብሔር የሶስት ልጆች እናት ነኝ። እንደውም አያቱኝ ሁሉኝ ያለው አንዷ የመጀመሪያ ልጄ ሶስት ወልዳለች። እና ይሄ ትምህርት ቤት ትልቅ ትልቅ ክብር ይገባዋል። ገሊላ ሰይፈ ገብርኤል እባላለሁ። የመጀመሪያ ባችለኝ ማለት በ1975 ስምንተኛ ክፍል የተፈተነ አንደኛ ክፍልና ሁለተኛ ክፍል በአንድ ክፍል ውስጥ ሆነን ብላክቦርዱ እንዲተከፍሎ አንድ አስተማሪ ነበር የሚያስተምረን። እኔ አንደኛ ክፍል ነበርኩ በፈርስ ሴሚስተር ወደ ሁለተኞቹ ጋር ሆኜ ነው የመጀመሪያ ተማሪ ልሆን የቻልኩት። ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። እሺ በጣም አመሰግናለሁ። ቀደም ልዩ አቀባበል ነበር፣ እግዚአብሔር ያክብርልኝ። እስኪ እንታወቅ። እኔ እዚህ ትምህርት ቤት መምህር ነኝ። በዚህ በማስተማር ስራ ውስጥ እንደገና በተጨማሪ የስካውት ክበብን በትምህርት ቤት ውስጥ አቋቋምን። በትምህርት ቤቱ ስካውት እንዲቋቋም የመጀመሪያው መነሻ የሆነው የካቶሊክ ቄስ የነበረው አባ ሬንዞ ማንቺኒ የሚባሉ የአጠቃላይ ኢትዮጵያን ስካውት እንደገና ያስነሱት ናቸው። አባ ተስፋይ ጸጋ ይባሉ ነበርና አባ ተስፋይ ጸጋ እኔን የዋላሸ ደምሴ እሱን ሁለታችንን ለዚህ ስልጠና እንድንወስድ ተስፋ ትምህርት ቤት ላኩን። ስልጠናውን ወስደን መጣን። ቃል ኪዳን ትገባለህ። ቃል ኪዳን የምትገባው በሀገር ሰንደቅ ዓላማ ላይ ነው። በሀገራችን ሰንደቅ ዓላማና በፈጣሪያችን ስም ምለን ቃላችንን ሰጥተናል። ከዛ ጊዜ ጀምሮ እንግዲህ ያው ስካውት ምንትን እያፋፋም ነው እንገኛለን። እኚህ ከጀርባ የምትመለከታቸው ስካውት ዋናው በዓለም ላይ የመጀመሪያው ስካውትን የመሰረቱት ናቸው። መስራቹ ሎርድ ባድን ፓውል ይባላሉ፣ እንግሊዛዊ ናቸው። በ1857 ዓ.ም ተወልደው በ1941 ዓ.ም ነው ያረፉት። ቀብራቸውን ያደረጉትም እንግሊዛዊ ሆነው ኬንያ ውስጥ ነው። ምክንያቱም ታሪኩ ከዛ ነው ጀምሮ የሚመጣው። እዚ ጋ የአባቶችን ቀን ያከበርንበት ነው። እዚ ጋ ደግሞ ማንኛውም ስካውት በሚመረቅበት ጊዜ አገልግሎት ይሰጣል። ልጆች ዛሬ ያንዳንዳቸው ልጆች አባል ለመሆን ሰንደቅ ዓላማ ገዝተው ነው የሚገቡት። አሁን ያን ሁሉ ሰንደቅ ዓላማ የምትመለከተው የራሳቸው ነው። እቺ ዋንጫዋ የምትመለከታት በትምህርት ቤታችን ውስጥ የስካውት አባላቶች የማርሻል አርት ተማሪዎች ነበሩ። እና እነሱ እዚህ በማርሻል አርት ተወዳድረው ዋንጫ ለትምህርት ቤቱ አምጥተዋል። ለወይዘሮ ፀገነት እንድትሰጥልን ነው። ይሄ ደግሞ ለአቶ ዮናስ ከበደ ነው። ይሄ ደግሞ ለኢቤስ ፕሮግራም ነው። ለሁሉም ጊዜውን ይጠብቅለታል። በማለት ሰለሞን ቀድሞ ተናግሮታል እሺ መምህር የኋላሸት ደምሴ ይባላለሁ የዚህ ትምህርት ቤት የስፖርት መምህር ነኝ የገባሁት በ1990 ዓ.ም ነው እንግዲህ በዚህ ትምህርት ቤት በርካታ የሆኑ ውድድሮችን አካሂደናል የአርብ ዕለት የእግር ኳስ ውድድር አለ ይህ የአርብ ዕለት እጅግ በጣም በጣም በመናፈቅ ነው የሚጠበቅ የነበረው በአብዛኛው ያያችኋቸው ዋንጫዎች ተወዳደሩበት ጊዜ ያገኟቸው ናቸው የዚህ ትምህርት ቤት ተማሪዎች እጅግ በጣም ትልቁ ትልቁ ትዝታቸው የዚህ የአርብ እለታ የእግር ኳስ ውድድር ነው ባንቱ ገብታለች የት አለ አቀባበል አቀባበል እንዴት ዋላችሁ እንኳን ሰላም መጣችሁ በሉ ቁጭ በሉ ወዴት ነው ይዘሽ እየመጣሹ አሁን እንግዲህ ምሳ ቤታችን ነው። እሺ የማን ኢፋንቲ ሻይ ታጠራሽ? ኢፋንቲ ሻይ በጣም ሻይን ይወዳሉ። ወዳን ቅድም በስካውት አስደነቃችሁኝ፣ አሁን ደግሞ በምሳቃ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናጎታ ተናግሮታል። የምስጋና የምስክር ወረቀት